ባለ ሀብት መንሱር ጀማል አውደ ዓመትን ወይም የትንሳኤ ዓመት በዓልን በማስመልከት ከቦሌ ክፍለከተማና ከቢሾፍቱ ወይም ደብረ ዘይት አካባቢ ካሉት ሰዎች ጋር ከብቶችን በማረድ እንዳከበረ የወጡት መረጃዎች ያሳያሉ ባለ ሀብት መንሱር ጀማል በሚዲያ ፕላትፎርም በተለይ በቲክቶክ አካውንቱ በሚሊዮን ተከታዮችን ያፈራ ባለሀብት እንደሆነና የተለያዩ ነገሮችን በማስተማርም አንዳንድ መልካም ነገሮችን ላይ በማጋራትም የታወቀ ነው። ዛሬ በዓልን በማስመልከት በብሾፍቱና በቦሌ ክፍለ ከተማ እገዛ እንዳደረገ ጭምርም ነው። እንግዲህ በጣም የሚገርም እንደሆነ ጭምርም ነው። ሃይማኖት ሳይበግር ማንም ቢሆን በአንድነትና በህብረት ሰፋቀር እርስ በርስ ስትያየቅና ስረዳዳ ደስ እንደምል ጭምርም በርካቶቹም አንዳንድ የመረጃ ምንጮቻችንም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ባለሀብት መንሱር ጀማል ያደረገው ነገር በርካቶች ሳናደንቅ አናልፍም በማለትም ነው ሀሳባቸውን የገለጹ ያሉት። በጣም ይገርማል። ብቻ ጥሩ ነገር እንደሆነ ጭምርም ነው በርካቶቹ ሀሳባቸውን እያጋሩ ያሉት። እስካሁን ድረስ አብሬያቸው የቆየሁት ሚኪነኝ ከሚኪታ ቻናል ሰብስክራይብ በማድረግ ደረጃ ያገኙ መልካም በዓል